እንዲለዩ እንዲያውቁ ማገዝ መርዳት ነው የኛ ኃላፊነት። ከዛ ውጭ እግዚአብሔርን የማያስቀይም ነገር ላይ ነገር ላይ መሳተፍ ይችላሉ፣ ግን ሃይማኖታቸውን የማይፈቅድላቸው ጉዳዮችን እንዳይገቡ አሁንም እንትን ትንላለው ነግራለው። እንዲያውም አንድ ጊዜ ትንሿ ስፖርት ሳን ላይ ዘፈን ተከፍቶ ደንስ ይበላል፣ አልደንስ ቱርሴት ብላ አለቻቸውና፣ አይ ግዴ ነበር አሁን የምወዛገብ ለስፖርት ለስፖርት ደንሽ ልላት ነው አይ ስፖርት ነው እሱ። ስፖርት ትሰሪያለሽ፣ ችግር የለምና የዳንስ ነገር ሲሆን አይ አልፈልግም ምናም ተለሽ ግን፣ በጣም ጎበዝ ዳንሰኛ ናት። ቤት በጣም ትደንሳለች። ግን እንደ ልጅ በቃ እንጆ የምታደርግበት የምትጫወትበት ነገር ሊሆን ይችላል። እንደ ሙያ ይዘውት እንዲሄዱ አንፈልግም። ንጽሕናቸውን የማያጎድፍ ከእግዚአብሔር ጋር የማያጣላቸው ለእነሱም ለሌላም ሰው የሚጠቅም ነገር ላይ ትኩረት ቢያደርጉ ነው እንደ ምትመኙም ምታለመን፣ በጣም ደስ ይላል። ሮዚዬ እንደውም አንዲት ልጅ ቤት እያለች ህጻን ስታሳድግ ወላጆቿ ሲያሳድጓት ዘፈን አጽያት ነው ይሏታል። እና ይህንን ይዛ መጣች ወደ ኬጂ። ከዛ የዜግነት ክብር ሲባል አልልም። እግዚአብሔር የለበትም፣ እግዚአብሔር የሚል ከሌለው ዘፈን ነው ብለውኛል ቤት። እና የታል እግዚአብሔር የሚል የለውም ዘፈን ነው።